ሰላምታችን በያላችሁበት ድረስ የተወደዳችሁ ቻናላችን ቤተሰቦች፣ ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎችን ማስደመጥ እንጀምራለን። በቦክስ መጥቶ ከሚልሻ መሳሪያ ስለማረከው አነጋጋሪ ጀግና ወጣትና ስለ ህዝባዊ ጦሩ ትንቅንቅ በቆይታችን ትሰሙታላችሁ። የብልጽግናውን አገዛዝ ራዳር ከጥቅም ውጭ ማድረጉን ፋኖ አሳውቋል። ይህንን የተመለከተ መረጃም ይዘናል። በጎንደርና በወሎ ቀጠናዎች በተደረጉ ውጊያዎችም አስደናቂ ድሎች ተመዝግቧል ተብሏል። የጦር ሜዳ መረጃዎችን እናስደምጣችኋለን አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን እናደርሳችኋለን። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትኮኑ በአክብሮት እንጠይቃለን። አብራችሁን ቆዩ። በቦክስ መጥቶ ከሚሊሻ መሳሪያ በመማረክ ፋኖን የተቀላቀለው ጀግናው ወጣት አማኑ አነጋጋሪ ሆኗል። መሸንቲ ላይ ትናንት ግንቦት 27 2017 ዓ.ም ከምሽቱ 12 ሰዓት ላይ ፎጣ ለባሽ ግቡ እያለ ወጣቱን ሲደበድብ የነበረውን የአብይ አሽከር ሚኒሻ በቦክስ በመምታት ማይካከላሽ በመማረክ ወደ ጣናው መብረቁ ብርጌድ ተቀላቅሏል። ወጣት አማኑ እየሰራው ጀብድ ብዙዎችን እያነጋገረ ሲሆን ለሌሎች አሪያ እንደሆነም ተነግሯል። በቦክስ ማራችው ጀግናው ወጣትም ሁሉም ወጣት እየታፈሰ ከመሄድ በሰቀቀን ከመኖር ነጻነታችንን በክንዳችን ና መልእክት ሲል ብዙዎችን እያነጋገረ የሚገኘው ወጣት አማኑ ጥሪ አቅርቧል በተመሳሳይ የአቸፈር ህዝባዊ ጦር ከአገዛዙ ጋር እየተናነቀ ነው የአቸፈር ህዝባዊ ጦር በአንድነት በመትመም የአገዛዙን ሀይል ድባቅ እየመታ ይገኛል ተብሏል አማራ ፋኖ ብሔራዊ ሀይል የጎጃም አገው ምድር ክፍለ ጦር ባቢ ጉበኛ ብርጌር ስር የሚገኙ ባለግል ትጥቆች ከአርበኛው ጋር በጋራ ጠላትን እየደመሰሱት ነው ተብሏል አርሷ አደሩ በንቅናቄ በመውጣት ይህንን ገዳይ ስርዓት በመቃወም በስንቅ በትጥቅ ከማገዝም ባሻገር ፊትለፊት ከጠላት ጋር በመፋለም ጠላትን በአንድነት እየደመሰሰ እንደሚገኝ በአማራፋኖ ብሔራዊ የጎጃም አቋምድድ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል እውነቱ ገልጿል። በዚያው በባህር ዳር የብልጽግናውን አገዛዝ ራዳር ከጥቅም ውጭ ማድረጉን ፋኖ አሳውቋል። አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ፣ በምዕራቡ ቀጠና ሰለሞን ሻለቃና ሳምኖ ሻለቃ ጥምረት በመፍጠር ታላቅ ጀብድ መፈጸማቸው ተነግሯል። የብልጽግናውን ጥምር ጦር እያሳደዱ መግረፋቸውም ተሰምቷል። ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝ መኮድ ካምፕ አንድ ኪሎ ሜትር፣ ባህር ዳር ከተማ ከበላይ ዘለቀ ኤርፖርት ሰባት መቶ ሜትርና ከዚያ ባነሰ እንዲሁም ወገልሳ ዘጌ መገንጠያ ካለው የጥላት ራዳር አምስት መቶ ሜትር በቅርብ ርቀት በመሆን ዘጌ መገንጠያ ላይ ለሁለት ዓመት በተከታታይ በፍተሻ መልኩ መንግስት ህዝብ የሚያሰቃይበትን ኬላ በዲሽቃና ብሬን በመደብደብ አንድ ሙትና አራት ቁስለኛ በማድረግ ኬላውን አስለቅቀዋል። የአገዛዙን ኃይል እየደበደቡ ወደ ካምፕ አስሮጠው ካስገቡ በኋላ በረኞቹ አናብስ ሻለቃዎች ተከታትለው ጠላት የገባበትን ካምፕና የሚመካበትን ራዳር በዲሽቃ በመደብደብ ከጥቅም ውጭ አድርገው በርካታ ቁሳዊ ኪሳራ ማድረሳቸው ተነግሯል። በቀጣይም ተከታታይነት ያለው ጥቃት በመፈጸም ህዝቡን ነፃ ለማውጣት እንደሚሰሩ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የአንደኛ ክፍለ ጦር ቃል ተቀባይ ፋኖ ሀብታሙ የሱፍ ገልጿል። በዚሁ በጎጃም ቀጠና ራስ ቢትወድድ መንገሻቲ ከም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ በሁዲ ዙሪያ የአሸባሪው እና የዘራፊው የአብይ ሰራዊት ያደረገውን ጥቃት ሙሉ በሙሉ አክሽፎታል ተብሏል። ታሪክ ሰሪዎቹ የምድር ድሮኖች አይበገሪዎቹ የወርቅ አባይ ብርጌድ ፋኖች ዘራፊው የስርዓቱ አገልጋይ ቡድን አንበር እና ላሊበላን ቆጣጠራለ ብሎ ባደረገው እንቅስቃሴ ከሌሊቱ ስምንት ሰዓት ጀምሮ ባደረጉት ውጊያ ሞት እና ቁስለኛ እንዲሁም ምርኮኛ ስለማድረጋቸው ተገልጿል። የብልጽግናው መንጋ ሰራዊት የፋኖን ስልት በቅድ ውስጥ አስገብቶ ስቦ ለመምጣት ማውጣት ያደረገውን እንቅስቃሴ የብርጌዱ አራቱም ሻለቃ በመናበብ የብሬን አፈሙዝ አንድ ቦምብ፣ ከመቶ በላይ ወታደራዊ ሻንጣ፣ አራት መቶ የክላሽ ጥይት፣ አራት ካዝና፣ በርካታ የዝናብ ልብሶችና አንድ የጠላት ምርኮኛ ኮፍ ክላሽ እንደያዘ ስለመማረካቸው ተነግሯል። ከአርባ በላይ ሙትና ከአርባ በላይ ቁስለኛ በማድረግ የአገዛዙን ኃይል አንበርክከውታል ተብሏል። የወርቅ አባይ ብርጌድ ሁለተኛ ሻለቃ አባል ፋኖ አደራጀው መረጃውን አጋርቶናል። በተጨማሪም በወዲት ከተማ መሽጎ የነበረው ዘራፊ የአብይን ሰራዊት ከአንበር ከላሊበላ ከወዲት ዙሪያ የነበረውን ነበልባሏ ብርጌድ እያሮጠች ሙሉ በሙሉ ከተማውን አስለቅቀው እስከ ወሎ ስፈር ተቆጣጥሮት እንደነበር ፋኖ አደራጆ አክሎ ገልጿል። ነበልባሏ የወርቅ አባይ ብርጌድ በውዲት መሽጎ ማህበረሰቡን እየዘረፈ እየጨፈጨፈና በዘር እየከፋፈለ የሚገኘውን የስርዓቱን አገልጋዮችን ቀን በቀን በሚያደርጉት ውጊያ የጠላትን ቁመና ማንከታከታቸውን የአምስተኛ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ኢንጂነር ዘመኗ አማረ ገልጿል። ወደ ጎንደር ስናመራ የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ አምስተኛ ኮር የጎንደር የበጋሻው ክፍለ ጦር በተለያዩ ቦታዎች የተጠና ስኬታማ ኦፕሬሽን መፈጸሙ ተነግሯል። የጎንደር ብርጌድ ሻለቆች መሀል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኝ አካባቢ ዘልቀው በመግባት ኢላማውን ያሳካው ኦፕሬሽን ፈጽመዋል ተብሏል። በስፍራው የነበረው የአገዛዙ ኃይል ሙትና ቁስለኛ መሆኑን ተነግሯል። በተመሳሳይ በጎንደር ከተማ ጠዳ ክፍለ ከተማ የቃኘው ብርጌድ ና የጎንደር ብርጌድ ሻለቆች በክፍለ ከተማ የተለያዩ አካባቢዎች አደጋ በመጣል በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል ነው የተባለው ነው የጎንደር የበጋሻው ክፍለጦር ክፍለ ጦር የጎንደር ብርጌድ ና የቴዎድሮስ ብርጌዶችን በጥምረት በምዕራብ በለሳ ወራላ ከተማ መሸገውን ጠላት አዳሩን ሲለበልቡት ማድራቸው ታውቋል። ዳግማዊ የቴዎድሮስ ብርጌድ በምዕራብ በለሳ ጃንዳብ የአብይ አህመድን ታጣቂ በሚገባው ቋንቋ ሲያናገረ ውሏል ተብሏል። በአውደ ውጊያዎች አስደናቂ ጀብዶች መመዝገባቸውን ማራፋኖ ብሔራዊ ኃይል የጎንደር ቀጠና ቃል አቀባይ አርበኛ ዮሐንስ ንጉሱ ገልጿል። በተያያዘ በዚያው በጎንደር አፋባ ጎንደር ቀጠና ሜጀር ጄኔራል ውባንት አባተ ኮር ጉና ክፍለጦር ስቴዲየንሳ ብርጌድ ስቴ ያግዛዙ ልሳኔ የሆነው ካድሬ አቶ ይርጋ ሲሳይ ና ውድኑ በትናንትና ሁለት ከጋይንት በስቴ አልፎ አንድ ቤት መግባቱ መረጃ የደረሳቸው ጥቋቁር አናብስቶቹ የስቴዲንሳ ብርጌድ አርበኞች እስከ ዛሬ ድረስ የተለያዩ ቦታዎች ላይ ደፈጣ ጥለዋል ተብሏል። በዛሬ ሁለትም ያገዛዙን ካድሬዎች ና የባዴን ብልጽግና ፋኖች ከደብረ ታቦር ወደ እስቴዋ መካነ ኢየሱስ ገብተዋል። በዚህ ቅድም በለጥ አንድ አርጌ ና ጸዳሉ ደሴ አሉበት የተባለው ካሶኒ እስከሚደርስ ድረስ በትዕግስት ከተጠበቀ ና ብዙዎቹ ተሽከርካሪዎች ካለፉ በኋላ ልዋዬ ጠጅባቻና ከተባለው ወንዝ ላይ በተወሰደበት የደፈጣ እርምጃ በድንጋጤ ካሶኒውን ገል ተገልጦታል። ተብሏል። በዚህ ወርቃማ የደፈጣ እድል ከ75 በላይ የአገዛዙ ፋን ጠባቂ ቅጥረኞች ሙትና ቁስለኛ ሲሆኑ አንድ ከፍተኛ የአገዛዙ አመራር መደምሰሱ ሲረጋገጥ፣ ከ75ቱ ምን ያህል ሙትና ቁስለኛ እንደሆነ ማረጋገጥ ባይቻልም፣ 75ቱን ሞትና ቁስለኛ የአብይ ቅጥረኞች በሶስት አምቡላንስ አስክሬን ባንድ ሚንባስና ና ሶስት ፒካፕ ቁስለኛ ይዞ ወደ መጣበት ደብረታቡር ተገዶ ሊመለስ ችሏል ነው የተባለው። የአገዛዙ አራዊት ሰራዊት በሞራልም በአካልም ሆነ በቁስም ከፍተኛ የሆነ ኪሳራን ጥበበኞቹ የጥበብ ልጆች አድርሰውባቸዋል። ከባህዴን ብልጽግና ጋር የሚሰራው የ የአፋር አካል የሆኑት ጸዳሉ ደሴ ና በለጠ አንዳርጌ ከአብይ ዙፋን ጠባቂዎች ጋር የሚያደርጉት መርገምታዊ ስራ ተጠናክሮ እንደሚቀጥል እናውቃለን። እርግጠኛ መሆን የምንችለው ደግሞ የአማራን ህዝብ የካዶና ያሳፈሩ ቅጥረኞች በሙሉ አማራ ፋኖ እንደሚደመሰሱ ነው። የጎንደር የእንግዲህ ልጅ ይርጋ ሲሳይ ና ቡድኑ በአማራ ፋኖ እንደሚንበረከክ ያለማመንታት ነው። ሞታቸው የአህያ ሞት የሆነባቸው የካድሬ አጅቡ አመላላሽ ቅጥረኞች ሁሉ ቆም ብለው ለማሰብ የዛሬው እርምጃ ትልቅ ማሳያ ይሆናቸዋል። የፋሽስት አገልጋይ ከመሆን ቢታቀቡ ተጠቃሚ የሚሆኑ ራሳቸው ቸውም ተብሏል። በተመሳሳይ አፋባ ጎንደር ቀጠና ሜጀር ጄኔራል ዋንት አባተ አንደኛ ኮር ትናንት ከባድ ትንቅንቅ ማድረጉን የኮሩ ቃል አቀባይ ገልጿል። አና ገላውዲዮስ ክፍለ ጦር ያገዛዙ አራዊት ሰራዊት ከአርብ ገበያ ወደ ደብረ ታቦር ለማለፍ ሲሞክር ገላውዲዮስ ላይ በአፈሯ እናት ብርጌድ በተወሰደበት የደፈጣ ምት ቁሳዊ አካላዊ ጉዳትን አስተናግዷል። በዚህ ደፈጣ ውጊያ ከፊት በአርበኛ ታደለ ምሬና አርበኛ አብርሃም መሪነት ውጤታማ ስራ ሲከናወን ዙፋን ጠባቂው የአብይ ሸኔ ወታደር ከፍተኛ ኪሳራን እንዲጎነጭ ተደርጓልም ተብሏል። የኢንጂነር ስመኛው በቀለ ክፍለ ጦርም የአብይ ሸ ሚሊዮን የግል ተቀጣሪ ወታደር የሆነው አድማ ብተና፣ አማራ በታኝ ና ኮርቻው የፎግራ ወረዳ በአዴን ብልጽግና ካሬ ከወሮታ ከተማ አንድ ኪሎ ሜትር ርቀት ሸለቆ መዳን ዓለም ላይ ደርሶ አርሶ አደሮችን በመሰብሰብ የውሸት ስብከት በመፈጸም ያርሶ አደሮችን መሰሪያ ለማስወረድ ሂሳብ ሰርቶም ነበር። ነገር ግን መረጃው ቀድሞ የደረሳቸው ያሳመኑ ጽጌ ብርጌድ ፋኖች ባደረጉት የወትሮ ዝግጁነት የአብይ ተላላኪዎችን አሳፍረው ስብሰባውን በትነውታል። የካድሬዎቹ ና አማራ በታኞቹ ታጣቂዎች ተኩስ ሲከፈትባቸው እቅዳቸው ሳይሳካ ወደ መጡበት ወሮታ ከተማ ፈርጥጠው ለመመለስ ተገ ተገድሏል፣ ብለዋል ምንጮች። እስቴ ወረዳ ላይም በስቴና በአንዳቤት መካከል የምትገኘው ቀጭን ሜዳ ከተማ ላይ ምሽት 12 ሰዓት ላይ በቀጠናው የሚገኙ ወረዳዎችን የስልክ አገልግሎት በማቋረጥ ማስሬ የተባለ ንጡ ግለሰብ አስፋልት ላይ ረሽነው በፓትሮል ወደ መካናየስ ከተማ ገብቷልም ተብሏል። ይህ በእንዲህ እንዳለ በደራ ወረዳ ከአንበሳሜ ከተማ በቅርብ ርቀት የሚገኘው ደወል ቁስቋም የተባለ ቀበሌ ላይ የአገዛዙ አራዊት ሰራዊት ንጹ አማሮችን መረሸኑ ታውቋል። ሰሞኑም በዚህ ቀጠና ከፍተኛ የሆነ ኪሳራን የተከናነበው የአገዛዙ ወንበር ጠባቂ ቡድን የበቀል በትሩን በንጡን አማሮች ላይ እያሰ እየተሰረፈ ነው የሚገኘው ተብሏል። የተሸነፈ አገዛዝ የትኛውንም ጥፋት ከመፈጸሙ ወደ ኋላ እንደማይል አሁናዊ ግብሮቹ ምስክር ናቸው ሲል የሜጀር ጄኔራል ዋንታ ባተኮር ቃል አቀባይ ፋኖ ሀቅ ቃለው ገልጿል። ወደ ወሎ ስናመራ የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል አሊኮር መብረቅ ክፍለጦር ግንቦት ግን ቦታ 27 2017 ዓም ሌሊቱን ከምሽት አራት ሰዓት ጀምሮ እስከ ሌሊት ሰባት ሰዓት ድረስ በወግዲ ወረዳ ወግዲ ከተማ ዙሪያ በሚገኝ 03 ቀበሌ አገዛዙ አድራሽታቸው በነበሩ ወንበር ጠባቂዎች ላይ ቆፍጠን ያለ እርምጃ በመውሰድ ታላቅ ድል ተጎናጽፏል ተብሏል። በዚህ በነበረው የተኩስ ልውውጥ 03 ቀበሌ ሊቀመንበር አቶ አዳሙ ሐሰንን ጨምሮ አምስት ወንበር ጠባቂ አባላት እስከ ወዲያኛው ሲሸኙ፣ በርካቶች እግሬ አውጭኝ ብለው የደረሱበት አይታወቅም። እንዲያውም ከተሸኙ ሲያስገኙት አስክሬን ላይም አምስት ክላሽ ከነትጥቁ መብረቆቹ ማርከዋል። ከሁለት ዓመት ያላነሰ ጊዜ በፍጹም ትዕግስት ሲለመኑና ዘር ማጥፋት ከሚፈጸምበት ህዝባቸው ጎን እንዲቆሙ ካልቻሉ ደግሞ ገለልተኛ ሆነው አርፎ እንዲቀመጡ ቢነገራቸውም ሆዳቸው ስለበለጠባቸው የባንዳን የመጨረሻ ቅጣት እየተጎነጩ ይገኛሉ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ዳግም ክተት ወረ ኢሉ ክፍለ ጦር በለጌዳ ወረዳ ሲባ ከተማ ወጣ ብሎ የዶ በተባለች ቦታ በተያዘ የደፈጣ ጥቃት አንድ ፓትሮል ያገዛዝ ጦር ሙትና ቁስለኛ ተደርጓል ተብሏል። ለት ብርጌድ ንስር ሻለቃ ግዳጁን በብቃት በመወጣት የአገዛዙን ጥምር ጦር ያስታቀቀ ድንገተኛ መብረቅ የሆነ ጥቃት የሰነዘረች ሲሆን በዚህም ከዘጠኝ በላይ ሞት እና ከአምስት በላይ ቁስለኛ ሆነዋል፣ ተብሏል። በዚህ መብረቃዊ ጥቃት የተናደደው የአገዛዙ ጦር ሲባ ከተማ ሁለት የፋኖ ቤተሰብ መኖሪያ ቤት በእሳት አቃጥሏል። ህዝቡ ሊያጠፋ ቢሞክርም የተሳተፉት በዱላ ተደብድቧል። በዚህም በማህበረሰቡ ዘንድ ቁጣ ተቀስቅሷል ሲባል ይህም የተለመደ አስነዋሪ ድርጊታቸው እንደሆነ ለማህበረሰቡ በቀጠናው ያለው ፋኖ በተጨባጭ መረጃ አስረድቷል ሲል የአፋባ የወሎ ቀጠና ቃል አቀባይ ገልጿል ገልጿል። የተወደዳችሁ የበላክ ላይን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። እያዳመጣችሁን ስለቆያችሁ እናመሰግናለን። ሰናይ ቆይታ።